ዛሬ በሚያሳዝን ሁኔታ ሀይሜ ልቧ ጨክኖ ቆርጦ ከባድ ውሳኔ ወስናለ። እኔ እንደተረዳው በዚህ ዓለም ላይ እልህና ቅናት በጣም ከባድና መጥፎ እንደሆነ ነው። ሀይሜ ላይ ያንጸባረቀባት ዛሬ ያ ነገር ነው። እኔ የብሩኬ ብቸኛ ጓደኛውና ፔስ ፍሬንድ እኔ ብቻ ነበር። ሆሚ መስናይ በብሩኬ ልብ ውስጥ ያለሁት፣ ነገር ግን ብሩኬ ደቧል ነው ያደረገኝ። ሶሲም አለች ሶሲም ልክ እንደኔ ያክል ቦታ ይሰጣታል። ስለዚህ ከዚህ በኋላ ከብሩኬ ጋር ያለው ነገር መብቃት አለበት። ለሳም ደግሞ ከሀገር ለመውጣት አስቤያለሁ። በቅርብ ቀን አዲስ ነገር አለ። ይበቃኛል። ከዚህ በኋላ እንደ ሁሌውም ነገሩን አለባብሼ መቀጠል አልችልም። ብሩኬም በራሱ ህይወት ላይ መኖር ይችላል ከሌላ ሰዎች ጋር ቪዲዮ መስራት ይችላል እኔም ደግሞ ህይወቴን እቀጥላለሁ ብላ መታለች እውነት ለመናገር ብሩኬና ሀይሚ አንድ ላይ ሲመጡ ዛሬ ደስ ብሎ ነበር ደስ ያለ ነገር ምንድን ነው ምናልባት ነገሩን ተረዳርተው ወይንም ነገሩን አቀዝቅዘው ታርቀው ምናምን አያቸዋለሁ ብዬ በጉጉት ነበር ስጠብቅ የነበረው። ትናንት ሁላ እያልኳችሁ ነበር፣ ከዚህ በኋላ ነገሩ ይበርዳል፣ ይቀዘቅዛል። ምክንያቱም ዳኒም ሶሲም ምንም ወደ ሀይሚም ወደ ብሩኬ ጋር የሚያስመልሳቸው ነገር የለም ነገሩን ይፈቱታል ብዬ በጉጉ ስጠብቅ ጭራሽ እየባሰና ጭራሽ እየተባባሰ ነው፣ የብሩኬና የሀይሚ ነገር ማለት ነው። ሀይሚዬ በዚህ ደረጃ ተስፋ የቆረጥሽና ልብሽ የጨክነው ነው ማለት አንጀትሽ በብሩኬ ላይ እንዴት ቢጨክ ቢጨክን ነው። አንደኛ አገር ለቀሽ የምትወጩ፣ ሁለተኛ ደግሞ በቃ ከዚህ በኋላ ህይወቴ እንዲመሰቃቀልብኝ አልፈልግም ብሩኬን በራሱ መንገድ እኔም ደግሞ በራሴ መንገድ ያልሹ፣ እዚህ ውሳኔ ላይ እንድደርሽ ከባድ ውሳኔ ላይ እንድደርሽ እያደረገች ነገር እኔ ባቀው ብረዳው ደስ ይለኝ ነበረ። ግን የተረዳሁት ነገር ሀይሚዬ እል ውስጥና ቅናት ውስጥ እንደሆነች ነው። አንደኛ ነገር ሶሲም የኔን ያህል ብሩኬ ልብ ላይ ቦታ አላትኝ፣ ቤስት ፍሬንዷ ናት። እኔ ደግሞ ደባላ አልሆንም። ይሄ በግልጽ አማርኛ ብሩኬ ምን እያለች ነው? በቃ ግልጽ አድርግልኝ በሕይወቴ ውስጥ ያለሹ አንቺና አንቺ ብቻ ነሽ። በላይ ሶሲን አርቃት አስወጣት እያለች ለብሩኬ መልእክትም እያስተላለፈች ነው። በዚሁ አያይዛ ማለት ነው ብሩኬ ግልጽ የሆነ ነገር በቃ አስረዳቴ፣ ንገራቴ፣ በደንብ ቁጭ አርገ ማለት ሀይሚ ትመለሳለች አትመለስም አደለም ግን፣ እንዳየሁት ከሆነ የሀይሚዬ ልብ በጣም ጨክኗል። እውነት እኔ በጣም ነው የከፋይ ዛሬ አንደኛ ብሩኬ ከተናገራቸው ነገር ሁለተኛ ሀይሚዬ ደግሞ እንዴት የዚህ ያልተስፋ ቆርጣ ጨከነች በብሩኬ ላይ የሚለው ነገር እኔ በጣም አሳምሞኛል። የምሬን ነው የምላችሁ። ቤተሰብና እንግዲህ ብሩኬም እያለ ነበረ እኔ እኮ ስልክ ሲደውልልሽ እንድታነሽልኝ ይፈልግ ነበረ። ልደትሽ ይደርሷል በልደትሽ ቀን እንድትደሰች ይፈልጋለሁ ሲላት፣ ሀይምዬ ለአንድ ቀን ደስታ ብዬ ቀጣይ ሕይወት የማበላሸት አልፈልግም ነበር ያለችው። ማለት በአንቺና በብሩኬ ውስጥ በመካከላችሁ እንደዚህ አይነት ነገር ክፍተት ይፈጠራል፣ የዚህን ያህል ትራራቃላችሁ፣ የዚህን ያህል ትመላለሳላችሁ ብዬ እኔ አንድ ቀንም ጠብቄም አስቤም አላቅም። በጣም ብዙ ጊዜ ተናግር ያለሁ ብሩኬ ከሀይሚ ጋር ያለውን ነገር አስተካክሎ ከሀይሚ ጋር ሊፈጠል ይፈልጋል። ሀይሚ ግን አንድ ያልተፈታ ነገር አለ፣ በሀይሚ ጋ ማለት ነው። እሱም ደግሞ ዳኒ ያሳያት ነገር አለ፣ ፎቶም ቪዲዮም አላቅም፣ ያቀናብሮ ያሳያት ነገር አለ። ያ ነገር አልተፈታላትም። ያን ነገር ደግሞ ለብሩቄ ግልጽ አርገሽ አሳዩና ሀይሚዬ፣ ነገሩን ፍቷል። ምንም ከሀገር የሚያስወጣ ነገር የለም፣ አንደኛ ደረጃ። ሁለተኛ ደግሞ ከዚህ በፊት የጀመርኳቸው ነገሮች አሉ፣ እነሱ ላይ ነው ፎከስ የማረገው፣ እነሱን ነው ማስተካከል የምፈልገው። ከዚህ በኋላ ብሩቄም እንደፈለገ ከፈለገው ሰው ጋር መምጣት ይችላል። ኦዲየንስ በእኔ ምክንያት ምንም እንድትሉት አልፈልግም። እንደፈለግህ መሆን ትችላለህ። ዛሬ የመጨረሻ ነው ብላ በስንብት ነገር ነበር የመጣችው። ብሩኬም ተመሳሳይ እኔም ሰልችቶኛል፣ ደክሞኛል። ብዙ ጊዜ ደውዬልሻለሁ፣ ብዙ ጊዜ ተለማምጭሻለሁ፣ ብዙ ጊዜ ይቅርታ ጠይቄሻለሁ፣ አንቺ ግን ስልኬን እንኳን ልታነሺ ፍቃደኛ አደለሽም፣ እያለ ነበረና፣ እኔ እዚህ ጋር የታየ ነገር ቤተሰቦች፣ ሁለት ነገር ነው። አንደኛ ሃይምዬ ከብሩኬ ግልጽ አርጎ እንዲነግራት የፈለገችው ነገር አለ። እሱም ደግሞ ሶሲን እንዲያረቅላት ትፈልጋለች። ማለት በሱ ልብ ውስጥ እሷ ብቻ ናት መኖር መቀመጥ የምትፈልገው። ይሄን ደግሞ ማራቅ ያለበት ብሩኬኖ ግልጽ አርጎ ማስረዳትና ሶሲን ማራቅ ካለበት ማራቅ ያለበት ብሩኬኖ መልስ ሊሰጣት የሚችለው። ሁለተኛ ነገር ደግሞ እሊ ውስጥ ገብታለች ሀይምዬ ማለት ነው። ማለት በአንድ ትንሽ ነገር የነበራችሁን ነገር ማጣት በጣም ይከብዳል። እንኳን አይደለም የሚወዱትንና የሚያፈቅሩትን ሰው ቀርቶ ጓደኛ የራስ የሆነ ሰው የሆነ ፒስ ፍሬንድ ራሱ ባይሆን ጓደኛ ራሱ ለመለየት እኮ ከባድ ነው። አንዴ ሁለቴ ሶስት ያስበሽ እንኳን ይከብድሻል ለመለየት። እና ከብሩኬ ጋር ለመለየት የዚህን ያህል ምንድነው ያስጨገነሽ ሀይሚ? ከዚህ በፊት እኮ ብሩኬ ዱባይ ላይ የራሱን ነገር አግኝቶ የራሱን ስራ ለመስራት ለመሄድ ፈልጎ አንቺን ብሎ እንደቀረ ታውቂያለሽ። ኢቭን እንኳን እንደዚህ ተጣልታችሁ ተኳርፋችሁ ቆር ደግሞ እየተጨቃጨቃችሁ ሁላ ያንቺን ልደት ያንቺን ደስታ ነበር እያሰበ ያለውኝ ያንቺን ልደት መበላሸት የለበትም የልደት ሲቀን መደሰት አለብሽ መ ሁለት መቶ ኬ አልተከበረልሽም፣ እሱን መከበር አለበት ብሎ ሲደውልልሽ አንድ ደግሞ ስልክ አለመንሳትሽ እኔ እንደ እኔ ማለት ነው ነገሩ ቶሎ እንዳይፈታ ያደረገው ይሄ ነው ብዬ ነው ማስበው። ገባሽ አይደል ሀይሚዬ፣ ፕሊዝ አሁንም ጊዜው አረፈደም። ሀይሚዬ ልብሽን መልሽው። ማለት በቃ የዚህን ያህል አታርቂው ከብሩኬ ማለት ነው። ማንም ሰው ሀይሚዬ ከዳኒ ጋር የሆነ ነገር አላት ብሎ ማንም ሰው ከኦዲየንስም ሆነ ሁላችንም ስለምናግሽ አልጠረጠርሽም፣ ማንም አልጠረጠርሽም ማለት ግልጽ ማድረግ አይጠበቅብሽም። ኢቨን ብሩኬ ብዙ ነገሮችን ማጣመም፣ ብዙ ነገሮችን እንትን ማለት ቢፈልግ እኮ በጣም ብዙ ነገሮች አሉ ግን ብዙ ነገር የተወው ከአንቺ ጋር መመለስ አንድ መሆን ስለፈለገ ነው። በአንድ ፕራንክ ብላችሁ ነገሩን ምስቅልቅል በአንድ የብልሽት ማድረግ የለባችሁም አደለም? እና ስለዚህ ሀይሚ አሁንም ተረጋጊ፣ እንደዚህ አይነት ከባድ ውሳኔዎች አትወስኝ። ከሀገር መውጣት ቀላል ሊሆን ይችላል፣ ግን ከሀገር ወተሽ ከእንደገና ከአዲስ ሰዎች መለማመድ እንደገና ከሌላ ሰዎች ጋር እንዳዲስ መቀጠል በጣም ይከብዳል። ይሄን ነገር ማወቅ አለብሽ። ማለት ቀላል አይደለም፣ ሲምፕል አይደለም እንደ ኢትዮጵያ ና፣ ተረጋግተሽ ነገሮችን ክሊል ለማድረግ ሞክሪ። በቃ የፈለግሽው ነገር ብሩኬ ሶሲን እንዲያርቃት ነው ከህይወቱ ምክንያቱም እልህና ቅናት ውስጥ ያስገባች፣ ይሄ ነው ቅናት ስላችሁ፣ ቤተሰብ ማንም ሰው በሚወደው ሰው ይቀናል። መኔ ቀናለሁ በምወደው ሰው በደንብ ነው የምቀነው። ከኔ ውጭ ማንም እሱ ጋር ወይንም እሷ ጋር ማየት አልፈልግም። ይሄ ደግሞ እራስ ወዳድነት ሳይሆን ስለምትወዱት ሰው በቃ የራሳችሁ ብቻ እንዲሆን ስለምትፈልጉት ሰው ነው ምቀኑት። እና ሀይሚ ጋር ያንጸባረቀው ያ ነገር ነው። ብሩኬ ፕሊስ ከቻል ሀይሚዬን በደንብ ለማስረዳት ሞክር። አሁንም ለአንዴና ለመጨረሻ ጊዜ ነው ብሩኬ የለመናትኝ። ሀይሜ ግን ቆርጣለች። ዛሬ የመጨረሻ ስንብቷ ነው ከብሩኬ ጋር። አንዳንዴ አልፎ አልፎ ላገኝህ እችላለሁ። እንግዲህ አብረን ብዙ ነገር ስላሳለፍን ተጣልተን መለያየት ስለሌለብን ነው። ዛሬ የጠራሁህ ነገሮችን ክሊል መደረግ ስላለባቸው ነው። በቃ ከዚህ በኋላ ከአንተ ጋር ቪዲዮ መስራት አልፈልግም፣ መቀጠል አልፈልግም፣ እንደገና ደግሞ ቀጣይ ህይወቴንም ማበለሻሸት አልፈልግም ብላ በጣም ከባድ ውሳኔ ነው ሀይሜ የወሰነችው ማለት ነው። አሳዘኔ ብሩኬ ደግሞ እንዴት ብዬ ልንገራችሁ ማለት ይፈልጋል። ገና ሲመጣ በስስት አይኑ ነበረ ሀይሜን እየተመለከታት ያለው እና በጣም ጨንቆት ነበር። ከዚህ በኋላ አላገኝህም፣ አልፈልግህም፣ ከሀገር ልወጣ ነው ስትለው በጣም ነው የጨነቀው። እንደዚህ ሁላ ፊቱን እያዞረ ነበረ ፊቱ ካሜራ ላይ እንዳይታይበት ማለት ነው። እኛና ለምንድ ነው ሀይሚ ካገር የምትወጣው የሚለውንም ነገር ብሩኬ በዛው አጋጣሚ ቼክ ማድረግ አለብህ፣ ምክንያቱም ያው ሶሲ ከአንተ አጠገብ ስላለች አንደኛ፣ ሁለተኛ ደግሞ በቃ ግልጽ አማርኛ ተናግራለች። ሀይሚ ማለት ነው። ብሩኬ ጋር መፍረድ አልችልም። ብዙ ጊዜ ይቅርታ ጠይቋል። ብዙ ነገሮች አርጓል ለሀይሚ ሀይሚ ዳኒን ከምትሰሚ ይልቅ ብሩኬን ብትሰሚ፣ ከእሱ ጋር ብዙ ነገር አሳልፈሻል። ክፉንም ደጉንም ብዙ ነገሮችን ያሳለፍሽው ከብሩኬ እንጂ ከዳኒ ጋር አደለም፣ አደለም። ስለዚህ የራስን ሰው ነው ማመን፣ የራስን ሰው ነው ቅድሚያ መስጠት። ማንም ሰው ብትሆኑ፣ ጓደኛም ይሁን ቤተሰብ፣ ለራሳችሁ ሰዎች ቅድሚያ ስጡ። የውጭ ሰው ሁሌም የውጭ ነው። ለአንድ ቀን ለሁለት ቀን ከናተጋ ሊሆን ይችላል። ከዛ ውጭ ግን የለም። ቤተሰብ ለማንም ላይክ እና ሸር እንዳይረሳ እያልኩ ባባይ